ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲያችን ከትልቅ እስከ ትንሽ ድረስ ፍሪጆችን እናያለን በመጀመሪያ የምናየው ዌስት ፖይንት 513 የሆነውን ፍሪጅ ይሆናል እንግዲህ ይህ ፍሪጅ እንግዲህ እንደምናየው በጣም ተለቅ ያለ ነው ለኦፕን ኪችን እንዲሁም ደግሞ ተለቅላሉ ቤት ለተለያዩ ተለቅ ተለቅላሉ ሆቴሎች ያገለግልናል በጣም ትልቅ ፍሪጅ ነው ከዚህም በላይ ደግሞ እዚህ ጋር እንደምናየው ዘመናዊ የሆነ ፍሪጅ ነው ወደ ጎን ሜትር ከ90 ነው ወደ ላይ ደግሞ ሜትር ከ85 ነው ከዚህ በተጨማሪ ደግሞ ይሄኛው የበረዶ ቤቱ ሳይሆን እቺ ኖርማል ቤቷ ናት። እቺኛ 344 ሊትር ናት። እዚች ጋ እንደምናየው የበረዶ ቤቱ ብቻ 169 ሊትር ነው። እንደምናየው በጣም ተለቅ ያለ ፍሪጅ ነው። ወደዚህ እንደነገርኳቸው ሜትር ከ90 ነው። ወደ ላይ ደግሞ ሜትር ከ85 ነው። ይህ እንግዲህ ፍሪጅ ለየት ያለ ነገር ምን አለው? የመጀመሪያ ነገር ምንም አይነት በረዶ የሚጋግርበት ነገር የለው። ምክንያቱም ምንድነው ፋን ሲስተም ስለሆነ የራሱን ደግሞ ፋን የሆኑትን ሲስተሞች ደግሞ ኮንትሮል ማድረጊያ በዚህ በኩል ያለውንም በዚህኛው በኩል ያለውንም ኮንትሮል ማድረግ ከፈለግን እዚሽ ጋር እንደምናየው፣ በዚህኛው በኩል የበረዶ ቤቱን ኮንትሮል ማድረግ ከፈለግን እዚሽ ጋር እስከ ኔጌቲቭ 27 ዲግሪ ኢንትግሬድ ድረስ ይወርድልናል። ይህኛው የምናየው የራሱ የሆነ ስክሪን ነው፣ ኮንትሮል ማድረጊያ ነው። በዛኛው በኩል ያለውን ደግሞ ከፈለግን በዚህኛው ኮንትሮል ማድረግ እንችላለን ማለት ነው። እንደምናው ሰፊ የሆኑ የእቃ ማስቀመጫዎች አሉት። የተለያዩ መጠጦችን የተለያዩ ነገሮችን ማስቀመጥ እንችላለን። እንዲሁም ደግሞ እዚሽ ጋር እንደምናየው ቪጂቴብሎችን የተለያዩ ነገሮችን ማስቀመጫ ሰፋፊ የሆኑ እንደ ሳጥን የሆኑ ካቢኔቶች ነገሮች አሉት። በነዛ የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ምን አለው አለው ካርትሌጅ አለው ወተር ፊልተር አለው። እዚሽ ጋር እንደምናየው ምንድን ነው የተጣራ ውሃውን ከፈለግን ቀዝቃዛ እንዲሁም ደግሞ ኪብ ዲሆናይሽ እንዲሁም ደግሞ ክረሽ ዲሆነ አይስ ያለን ያን ደግሞ የሚያወርድልን እንዴት ነው ከተባለ እችኛዋን ቀጥታ ከቧንቧ ጋር እናገናኛታለን። ከዛ ከዛ የሚመጣውን ውሃ እዚሽ ጋር እንደምናው ይሄ የራሱ የሆነ ካርትሌጅ ወይም ደግሞ ወተል ፊልተር ነው እስከ ስድስት ወር ድረስ ያገለግልናል። በዚችኛ እየተጣራ ከኋላ በዚችኛ ቀጥታ ከቧንቧ ጋር እናገናኘዋለን። ከዛ በዚኛው የሚመጣውን ውሃ እዚሽ ጋር እንደምናው የራሱ የሆነ እዚህ ጋር እንደምናው አይስ ሜከር ስላለው እዚሽ ጋር እንደምናየው አይስ ሜከር ስላለው እዚህኛው ጋር ይገጠምና ከዛ ቀጥታ ከቧንቧ የሚመጣውን ውሃ እየተጣራ ከፈለግን ቀዝቃዛ ከፈለግን ደግሞ ኪውቡክ የሆኑ አይሶችን ያወርድልናል ማለት ነው። በቴክኖሎጂም ደረጃ በጣም የተሻለ ሌተስት የሆነ ፍሪጅ ነው ማለት ነው። ይሄ ፍሪጅ እንግዲህ እንደምናየው ቅድም እንደነገርኳቸው እዚሽ ጋር ያለችው ስክሪናት ቅድም ባየነው በአይስ ሜከሩ አማካኝነት የተለያዩ የሚመጡትን ውሃዎች ቀጥታ ከቧንቧ ጋር ያገኘነውን ውሃ ያጣራልንና ከዛ በሶስት ደቂቃ ውስጥ በምንፈልገው ሳይዝ ምን ይሰራልናል? አይስ ይሰራልናል። ከፈለግን ክረሽድ የሆነ ወይም ደግሞ ኪውቢክ የሆነ አይሶችን በዚኛው ውስጥ ያወርድልናል ማለት ነው። ይሄ እንግዲህ ዌስት ፖይንት እንደነገርኳችሁ ሊትሩን ትልቅ ነው፣ 513 ሊትር ነው። በዚኛው በኩል ያለው 344 ሊትር ነው፣ በዚኛው በኩል ደግሞ ያለው 169 ሊትር ነው። እንዲሁም ደግሞ ሰፋ ያለ ስለሆነ ለትልቅ ቤት ኦፕን ክችን ላለው እንደውም ደግሞ ለተለያዩ ሆቴሎች ያገለግለናል። አስር ዓመት የኮምፕረሰር ዋራንቲ አለው። ከዚህ በተጨማሪ ደግሞ ኤሌክትሪክ ፓርቶች የተለያዩ ቴርሞስታቱ፣ ፋኑ ደግሞ ባይበላሽብን እስከ ሁለት ዓመት ድረስ ዋስትና አለው ማለት ነው። ይሄ እንግዲህ ዌስት ፖይንት 513 ሊትር ዋጋው 260 ሺህ ብር ብቻ ነው ከነ ዴሊቨሪው እና እንዲሁም ደግሞ ቅድም እንደነገርኳቸው የሆኑ የሚያስፈልጉ ኢንስታሌሽኖች አሉ። እነዛን ኢንስታሌሽኖች ሁሉ ጨምሮ ዋጋው 260000 ብር ድረስ ብቻ ነው። ያላችሁበት ቦታ ድረስ ከነፃ ዴሊቨሪና እንዲሁም ደግሞ ከነ ኢንስታሌሽኑ እናደርስላችኋለን ማለት ነው። በመቀጠል ደግሞ የምናየው 410 ሞዴል የሆነውን ፍሪጅ ይሆናል። ይህ እንግዲህ ፍሪጅ ቅድም ካየነው ምን ለየት የሚያደርግ ነገር አለው? አንደኛ ፋንስ ሲስተም አይደለም። ፋንስ ሲስተም ስላልሆነ የተወሰነ በረዶዎችን እዚ ላይ ይጋገርብናል። ነገር ግን ምንድነው እዚጋ እንደምናየው የራሱ የሆነ ድራኩል ስላለው ያችኛዋን የሚጋገርብንን በረዶ ይቀንስልናል። ከዚህም በተጨማሪ ደግሞ እዚ ጋ እንደምናየው ድራኩል ስለሆነ ኢነርጂ ሴቭ ያደረግና ማብራ ቢጠፋ ራሱ እስከ 12 ሰዓት ድረስ ይሰራልናል። ከዚህም በተጨማሪ ደግሞ ምንድነው ፍሪጆች እየሰሩ እያለ ምንም አይነት ሽታ ይኖራቸው ነገር ግን መስራታቸውን ካቆሙ የተወሰነ ሽታ ይኖራቸዋል ያን ሽታ ደግሞ በዚህኛው ውስጥ ባለው ኬሚካል አማካኝነት ያስወግድልናል ማለት ነው። እንደምናየው ይህኛውም ትንሽ የሚባል ፍሪጅ አይደለም። እዚች ጋር እንደምናየው ሰፊ የሆኑ መደርደሪያዎች አሉ። ከዚህም በተጨማሪ ደግሞ ሰፋ ያለ የቬጅቴብል ማስቀመጫ አለ። እንግዲህ ደግሞ እዚህ ጋር እንደምናየው የተለያዩ መደርደሪያዎች ስለሆኑ ከፍና ዝቅ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እዚህ ጋር እንደምናየው እዚህ ጋር እንደምናየው ኮንደንሰር ሲስተም ስለሆነ አንደኛ ነገር ቢበላሽብንም በቀላሉ መስተካከል ይችላል። ከዚህ በተጨማሪ ደግሞ ኤነርጂ ሴቭ አድርጎ እስከ ሁለት ቀን ድረስ ያቆይልናል ማለት ነው። እንግዲህ ይሄኛው ፍሪጅ ኮንደንሰር ሲስተም መሆኑ ጥቅሙ ምንድን ነው? አንደኛ ቢበላሽብንም በቀላሉ ሜንቴን መደረግ ይችላል። ግን ያም ቢሆንም ማድረግ የሚገባ ነው ውሳኔው ጥንቃቄ ምንድን ነው? ከቦታ ቦታ እንደዚህም በምናቀነቃንቅበት ጊዜ የራሱ ጋዝ ስላለው ያ ጋዝ ስለሚንቀሳቀስ ሚኒመም ለአራት ሰዓት መቆየት አለበት። ከአራት ሰዓት በኋላ ነው መሰካት የሚኖርበት ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ያው ፍሪጅ ሁልጊዜ ጊዜ የሚሰራ ነገር ነው። ሁልጊዜ ተሰክቶ የሚቆይ ነገር ስለሆነ ምን ማድረግ ይኖርብናል? በስታብላይዘሮች እና በተለያዩ ነገሮች ኮንትሮል ማድረግ ይኖርብናል። ከዚህም በተጨማሪ ደግሞ ምንድነው ዳይሬክት መሰካት አይኖርብንም። ዳይሬክት ከሰካ ነው ሃይፓወር ኮንሰፕሽን በሚመጣበት ጊዜ ምንድን ነው ይቃጠልብናል። የተለያየ አይነት ወጪዎች ይደርገናል ማለት ነው። የራሱን ቁልፍ ስላለው በምንፈልግ ሰዓት መቆለፍና ከፍተን መጠቀም እንችላለን ማለት ነው። ይሄ እንግዲህ ቦስ 410 ሞዴል ዋጋው 49500 ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻም ደግሞ የምናየው ደብሊ ቦክስ 350 ሞዴል የሆነ እንዲሁም ደግሞ ኔት ሌትሮ 214 የሆነ ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት የሚያገለግለንን ፍሪጅ ይሆናል። ይሄ ፍሪጅ እንግዲህ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ በቀላሉ ቆሻሻን ቢይዝብንም እንዲሁም ደግሞ ይጸዳል። እንዲሁም ደግሞ ቤታችንን ፍክት ንጽት የሚያደርገው ፍሪጅ ነው። ይሄ ፍሪጅ እንግዲህ እንደምናየው መካከለኛ ስለሆነ ለመካከለኛ ቤት እንዲሁም ደግሞ አነስ ስላለ ቤት ያገለግለናል ማለት ነው። እንደምንው እንግዲህ ሰፋፊ የሆነ መደርደሪያ ስላለው እንደፈለግን ወርታችንና ወር ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ ትንሽ የማይባል የአታክልት ማስቀመጫ ስላለው በዛ አታክልት ማስቀመጫ መጠቀም እንችላለን ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር የተለያዩ መደርደሪያዎች ስላሉት እንደዛ መደርደሪያዎች አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ኤ ደብሊው ቦክስ ከሌሎቹ ለየት የሚል ምን ነገር አለው? እስከ 250 ቮልት ድረስ ኮንትሮል ማድረግ ስለሚችል ምንም አይነት ነገር ቢመጣ ራሱ ኮንትሮል ማድረግ ይችላል ማለት ነው። ግን ከዛም በላይ ይህኛውንም ፍሪጅ እንደ ሌሎቹ በስታብላይዘርና የተለያዩ ሬጉሌት የሚያረጉ የሚመጡትን ዋቶች ሬጉሌት የሚያደረጉ ነገሮች ስላሉ በዛ መጠቀም ይችላለን። ማክሲመም የሚጠቀምው ዋት 750 ዋት ነው። ስለዚህ ፓወር ኮንሰፕሽን ስናው ያን ያህል የተጋነነ የሚባል አይደለም። ከዚህም በተጨማሪ ደግሞ እዚጋ ምንነው የራሱ የሆነ ቁልፍ ስላለው እንደምንፈልገው ከፈለግን የቆልፍንና የከፈትን መጠቀም እንችላለን ማለት ነው። የኔኛውንም ቤት የበረዶ ቤቱን በምናይበት ጊዜ በፍጹም ትንሽ የሚባል አይደለም ለመካከለኛ ቤት እንዲሁም ደግሞ ተለቅላለ ቤትም የሚያገለግለና ከዚህም በተጨማሪ ደግሞ ሰፋ ላለ ነገር ከፈለግን ግን እችኛዋ መደርደሪያዋን አውጥተን መጠቀም እንችላለን ማለት ነው። ስጋዎችን የተለያዩ ነገሮችን አስቀምጠን እቺ መደርደሪያውን ካወጣ ነው ሰፊ ስፔስ ስለምናገኝ እንደዛ መጠቀም እንችላለን ማለት ነው። ጀርባውንም በምናይበት ጊዜ ሲልድ ሲስተም ስለሆነ የተለያዩ በረሮች እንዲሁም ደግሞ የተለያዩ አይጦች ምናምን መጥተው ሊያበላሹብን አይችሉም ማለት ነው። ይህም እንግዲህ እንደምናየው የራሱ ጋዝ ሲስተም ስላለው ከቦታ ቦታ ስናነቃነቀው ምንድን ነው ጋዙ ሰትል ሳያረግ ኤሌክትሪኩን ከሰካ ነው ወዲያው ሊበላሽብን ይችላል። ምንድነው፣ ሞተሩ ይሰራል፣ መብራትም ያብራል። ነገር ግን ፍሪጃችን ምንም አይነት የማቀዝቀዝ ነገር አይኖረውም። ስለዚህ ምን ማድረግ ይኖርብናል። ከቦታ ቦታ ካንቀሳቀስን በኋላ ሚኒመም ለአራት ሰዓት እና ከዛ በላይ መጠቀም ይኖርብናል። ከዛ በላይ አስቀምጠን ነው ከዛ ነው መሰካት ያለብን እንጂ ወዲያው እንዳነቃነቅ ነው ሶኬት ከሰካን ያው ቅድም ያልኳቸው አይነት ችግር ይገጥመናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ቴርሞስታት አለው። ያኛውን ደግሞ ቴርሞስታት ቶሎውን ለማቀዝቀዝ የምንፈልግ ከሆነ ከአምስት በላይ ስድስት፣ ሰባት ላይ አርገን መጠቀም እንችላለን። ግን ያን ማድረግ የሚገባ ለስንት ሰዓት ነው? ለአራት ሰዓት ነው። ከዛ በላይ ካረግ ነው ፍሪጃችን በአንድ ሞተሩ ዳሜጅ ሊሆንብን ይችላል ማለት ነው ሪከመንድ የሚደረገው ምን ላይ ነው አራት ላይ ወይም ደግሞ ሶስት ላይ አድርገን ብንጠቀመው ሪከመንድ የሚደረገው የትኛዋ እቺኛ ቴርሞስታት ስላላት እቺ ራሷ ቴርሞስታቷን አራትና ሶስት ላይ አድርገን ብንጠቀም ተመራጭ ይሆናል ማለት ነው ይሄ ደብሊው ቦክስ 2መቶ 13 ሊትር ዋጋው 45ሺ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲያችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ ዕቃዎችን ከፈለጋችሁ በሶስቱ አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ከፋንቱ ሱፐር ማርኬት አጠገብ፣ በቁጥር 3 ቡራዩ ከተመዳና ላይ እንገኛለን። እንዲሁም በ0960318181 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ቤተሰብ ይሁኑ። በቀጠል እንሰራላችሁ የምትፈልጉትና አስተያየት ካላችሁ ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።